ጡቶቿ የድንግልና ወተት ማመንጨት በጀመሩ ጊዜ በክንዷ ደግፋ የምታጠባው ሕፃን ፀሐይን እያወጣ ዝናብን እያዘነበ ፍጥረቱን የሚመግብ አምላክ መሆኑን ታውቅ ነበር። በእርሷ ማኅፀን በዝምታ ያደረው ጽንስ በሰማይ ኃይላት ቅዱስ ቅዱስ ቅዱስ እየተባለ የመድረኩ መሰረት እስኪናወጽ ድረስ በታላቅ ድምፅ የሚመሰገን መሆኑ አልተሰወራትም። ኢሳይያስ 6 እስከ 4 እንደተጻፈው። ስለዚህም ራሷን ወደ ሆዷ ዘንበል በማድረግ የመላእክቱን ቅዳሴ ታደምጥ ነበር። ድንግል ወደ እርሷ ማኅፀን የገባው የሚሳነው ነገር የሌለ የልውን ልጅ እንደሆነ ብታውቅም ሁሉን አልጋ ባልጋ እንዲያደርግላት ግን አልተማጸነችውም። የልጇን ሁሉን ቻይነት ወልደው በሚያሳድጉ ሁሉ ከሚደርሰው የእናትነት ጭንቅ ማምለጫ አላደረገችውም። ከጡቶቿ ወተት ፈልጎ እንደ ሕፃናት ሲያለቅስ አምላክ አይደል አይርበውም ብላ ቸል አላለችም። ክፉ ሄሮድስ ሊገድለው በፈለገ ጊዜ የአሸናፊ የእግዚአብሔር እናቱ እመቤታችን ድል ነሽነቱ ወዴታለ አላለችም ስለ ሄሮድስ ሰራዊት አስጨናቂነት ጉንጮቿ እስኪቃጠሉ ድረስ አነባች የበኩር ልጇንም አንዴ በጀርቧ አንዴ በጎኗ እያዘለች የግብፅን ተራሮች እንደ ወፍ ዞረች እንጂ በነዚያ የረሃብ ጊዜያት ድንግል ከሃሊ ልጇ ከሰማይ መና እንዲያዘንላት ወይም ድንጋዩን ዳቦ እንዲያደርግላት ጠይቃ አልተፈታተነችውም። እስራኤላውያን በበረሃ ጉዟቸው ወቅት የሚከተላቸው ወይም ይዘው የሚጓዙት ዓለት ነበራቸው። እነርሱም በተጠሙ ጊዜ የሚጠጣ የሚያገኙት በዚያ ዓለት ከሚፈልቀው ውሃ ነበር። ቅዱስ ጳውሎስም ይህን ታሪክ በማስታወስ በበረሃ ውሃ ያፈልቅላቸው የነበረው ዓለት በምስጢር የክርስቶስ ምሳሌ መሆኑን ሲናገር ያም ማለት ክርስቶስ ነበረ ይላል፣ አንደኛ ቆሮንቶስ 10-13 እንደተጻፈው እመቤታችን የማይቋረጥ የሕይወት ውሃ የሚፈልቅበትን ይህን መንፈሳዊ ዓለት ይዛ ስትሰደድ አንድ ቀን ስለ ጥሟ አላማረረችውም። ራሱን በፈቃዱ ባዶ ላደረገው አምላኳ ከሁሉ ይልቅ በስጋ ባዶ መሆን በደስታ ለመቀበል የተዘጋጀ ቆራጥ ሕሊና ነበራት። ስለዚህም በልጇ ምክንያት ከደረሰባት መከራ በአንዱ እንኳን አላማረረችም። ዲያቆን አቤል ካሳሁን እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው።